አቶ ግርማ ሰላምዬን አስገድዶ ልደፍራት ሲል ሳሚና ጆሲ ደርሶላት እንግዲህ ሰላምዬ ደነገጠች ምክንያቱም ሳሚ አላመናትም አውቀሽ ፈልገሽ ነው ያረግሽው አባቴ አስገድዶ ልደፍርሽ አልሞከረም በማለት ሲመልስላት ሳሚ እንደዚህ ያስባል ብዬ አንድ ቀን አስቤ አልነበረ አስቤ አላቅም ነበር በማለት ነበር የመለሰችው። ጆሲ ግን በደንብ ተረድቷታል። ምክንያቱም በደንብ መጀመሪያ እየጠረጠራቸው ስለነበረ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እ ያለው ፈጣሪ ተመሰገን በያላችሁበት ሰላማችሁ ብዝት ርፍርፍ ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። ሀሴት ክፍል አስር በመጨረሻ ተለቋል። እንግዲህ በጣም ቆይቶ ቆይቶ ከሶስት ቀን ከአራት ቀን እንትን ብሎ ነው የሚለቁት ማለት ነው። በጣም ዘግቶ ዘግቶ ዘግቶ ነው የሚለቁት። እኛ በጉጉት ስንጠብቃቸው እንግዲህ መቼ ነው የሚለቁት እያን ኮመንት እናስቀምጣለን። ግን እነሱ ኮመንታችንም አያዩትም መሰለኝ። ቶሎ ቶሎ እየለቀቁልን አይደለም ባለፈው ዳይሬክተሩ እንግዲህ ቶሎ ቶሎ እንለቃለን ቻናላችን ሰብስክራይብ ሼር ላይክ እያረጋቸው አባረታቱን ብሎ ነበርና፣ ግን በቶሎ ቶሎ ይለቃሉ ብለን እናምናለን። ክፍል አስር ላይ እንግዲህ አሰላምዬ ከራሷ እንከሳተችበት ተነስታለች ከተነሳች በኋላ እንግዲህ ብዙ ነገሮች አጋጥሟታል። ምክንያቱም ሜሮን ለሁሉም ሰው እሷ ባለጌናት። አዎ ከገዛ ሳሚ አባት አባቷን ከሚያክል ሰውዬ ጋር ግንኙነት ነበራት። በዛሬ ደግሞ አዙሮ የሚጥል በሽታ አላት በማለት በተደጋጋሚ ለሳሚም ለጆሲም ስትናገር ነበርና በዚህ ሰዓት ደግሞ ሳሚቾ ሜሩንን አምኗታል። አንተ አትናደድ፣ ለአንተ የምትገባ ሴት አይደለችም። እዚህ ቤት ውስጥ እሷ ከመጣች በኋላ ቤታችን ሰላም ሆኖ አያቅም። ቤታችን እያደፈረሰች ያለችው እሷ ናት በማለት ሳሚን እየመረዘችው ነበር እና ሳሚም ደግሞ በሷ አሳብ በሷ አነጋገሮች ተመርጾ ሰላምዬ ላይ የማይሆን እንትኖችን እያሳየ ይገኛል ማለት ነው። ከዚህ በፊት በተደጋጋሚ አይቻታለሁ። ደብዳቤ ስስፍ ክላሱም ስትገባ አይቻታለሁ። ግን እኔ ያልተናገርኩት እናንተ እንዳትጣሉ እና በኔ በእኔ ምክንያት እንድትጣሉ ስለማልፈልግ ነው ብላ ነበር። በዛ ላይ ደግሞ ዛሬ በተለቀቀው ቪዲዮ ላይ ጋሽ ግርማና ሳሚቾ ተጣልቷል። አንተ እንዴት እንደ ልጅ ከምታክል ሴት ጋር ሌላ ነገር ታስባለህ? በማለት ሲቆጣው አይመለከትም። በገዛ ቤቴ ውስጥ ምን እንደማድረግ እና ከማን ጋር መሆን እንዳለብኝ እናንተ ልትነግሩኝ አትችሉም። የራሳችሁን ሕይወት ኑሩ። ያንተ ደግሞ ጉድ ስጀምር ብነግር ተነግሮ ያልቃል። አንተን በተደጋጋሚ ክላሷ ድረስ እየሄድክ እይቷ ስታስቸግራት አልነበረ? እየተለጣጠፍክባት አልነበረ? ቢያንስ እኮ እኔ ምንም ሚስት የለኝ፣ ፍቅረኛ የለኝ። አንተ የገዛ ሚስትና ፍቅረኛ ቤት አስቀምጣ ነበር ከሷ ጋር አሸሼ ገዳሜ ከሷ ጋር ስትለጣጠፍ የነበረው በማለት እና እነሱ እንግዲህ እንደዚህ በመጣላታቸው አባትና ልጅ እንደዚህ ጭቅጭቅ ውስጥ በመግባታቸው እንግዲህ ወይዘሮ ሜሮን በጣም እየተደሰተች ነበረ። በውስጧ እረ በሷ ምክንያት ሁሉ ሰው መባላቱ ግን እኔ በጣም ነው የምናደደው። እቺ ልጅ ከኔ በምንዋ ተለይታ ነው እነሱ ለእሷ እንደዚህ እየሆኑ ያለው በማለት በጣም ስትበሳጭ ነበረና፣ ጆሲ ደግሞ በተደጋጋሚ እየተከራከረ ነበረ። ተው ብትታመም፣ እሺ እውነት ይሄን ነገር አርጋ ቢሆን ራሱ እንደ ሰው በመሆናቸው ራሱ እሷ እንደዚህ ራሱ አስታ በመወደቋ ለእሷ ልታዝኖ ይገባ ነበር። ለምንድነው እንደዚህ የምትሆኑት? ነገሮቹ ከተስተካከለ በኋላ የምትፈልገው ወይም ደግሞ ሌላ ስራ እስከምታገኝ ድረስ እዚህ ትሰራለች። ግዴታቸው ነው ደግሞ ሰራተኛ ስለሆነች ተቀጥራ ነው። ስለዚህ ስራ እስከምታገኝ ደስ እዚህ መቀጠል አለባት በማለት ሲከራከር ነበረና፣ ምን አገባ አንተ ትላንት አደ ላይ የመጣው ስለ እሷ ሲጀምር ምን ይመለከታል በማለት አቶ ግርማ ከጆሲ ጋር ሲጣላ ነበረ። እኔ ለሷ ምንም ለሷ የተለየ ቦታ ኖሮኝ አደለም፣ ሰው በመሆኗ ራሱ አከብራታለሁ። ስለዚህ በዚህ ሰዓት ራሷ ስታ እንደዚህ ወርቃ እናንተ ሌላ ነገር ማውራታችሁ በጣም ነው የሚያበሳጨው። እውነትም እሺ አርጋ ሊሆን ይችላል። አቶ ግርማ አንተም ስህተት አለብህ፣ እንዴት ልጅ ከምታክል ሴት ጋር ሌላ ነገር ትመኛለህ? በማለት ሲመልስለት አቶ ግርማ እንግዲህ የሚመልሰውን መልስ አጣ። እኔ ቤት ውስጥ ነው ያለው፣ አንተንም ፈንቅዬ ላውጣ እችላለሁ። ስለዚህ ከኔ ጋር የምትነጋገራቸው ቃላቶችን እየመረጥክ ከኔ ጋር ብታወራ ይሻላል። እኔ አቶ ግርማ ነኝ በማለት ሳምቾ ደግሞ ወንድሜን አትናገርብኝ እሱ እኔ ፈልገው እኔን አክብሮ ስለሚወደኝ ነው እኔ ጋር የመጣው ስለዚህ ወንድሜን የማናገር መብት የለ በማለት ዛሬ እንግዲህ ብዙ ብጥብጦች ሲነሱ ነበር ነበረና ጆሲ እንግዲህ በተረጋጋ ሁኔታ ሰላም ይህ ወደ ክላሷ ከገባች በኋላ ሰላም እኔ አከብርሻለሁ በጣም ቆንጅዬ ነሽ አንችን የመሰለች ቆንጆ ልጅ ባላ ከብር ባላ ዝንላት ባላስብላት ፈጣሪ ራሱ ምን ይለኛል ብሎ ሲጠይቃት እኔ ቆንጆ ስለሆንኩ ብቻ ነው ወይስ ለምንድ ነው ሁሉም ሰው እንደዚህ ሲቀየርብኝ? ሁሉም ሰው እንደዛ ሲለኝ፣ ሁሉም ሰው አዙሮ የሚጥል በሽታ አለባት እየተባልክ የሁሉ አድርጋለች፣ አባቷ ከሚያክል ሰውዬ ጋር ጉንኙነት አላት እየተባልኩ ለምንድን ነው አንተ ብቻ ፊትን ያልነሳኝ? ለምንድ ነው ፊትን ያላዞርክብኝ? ሳሚ ሲቀየርብኝ አንተ ለምን አልተቀየርክብኝ ብላ ስትጠይቆ እኔ ቾክዬ ነገሮችን የሚወስድ ሰው አይነት ሰው አይደለሁም፣ እርግጠኛ ነኝ። በዛ ላይ ደግሞ አንቺ እኔ አላረኩም እያልሽ ነው። ስለዚህ አንቺ ካላረግሽ ነገሩ እስከሚጣራ ድረስ ብታረጊው ራሱ በዚህ ሰዓት የአንቺ ጤንነት ነው የሚቀድመው። ስለዚ? በጣም ስለማከብርሽ አስብልሻለሁ አዝንልሻለሁ። ነገሩ ደግሞ እውነታው እስከሚወጣ ድረስ እኔ ከጎንሽ ነኝ በማለት ሲያጽናናት ነበር። እና እሷም በጣም አመሰግናለሁ እኔ አንተ በዚህ ሰዓት ባትኖርልኝ እና ከጎኔ ባትኖር ኖሮ ምን እንደሚወጠኝ ምንም ማቆ ነገር አልነበረም፣ ግን ከጎኔ ስለሆንክልኝ በጣም አመሰግናለሁ ብላ ስታመሰግኖ ነበር። እና አዎ እውነት ነው፣ በዚህ ሰዓት በጣም እየረዳት ነው። በቃ ደስ ይላል እውነት በተጀመረ አስጠልቶኝ ነበር። ዝም ብሎ ለሚፈልጋት ወይም ደግሞ ለጊዜው ቶሎ ብሎ ከሷ ጋር ሆኖ የሚጠላት ምናምን መስሎኝ ነበር እና ሳስበው እንደዛ አይመስለኝም ልጁ የሆነ በሰል ያለ ልጅ ነው ማለት ነው። ወይኔ ቤተሰቦች እና ማለት ነው ቤተሰብ ወሬ አበዛባቸው ዛሬ መሰለኝ ማለት ነው። ሜሮን እንግዲህ ክላሱ ድረስ ሄደ አቶ ግርማን እባክ፣ እች ልጅ ከዚህ ቤት መውጣት አለባት፣ እች ልጅ ከዚህ ቤት ካልወጣች እኔ ሰላም አላገኝም ብለ አቶ ግርማ ስለምነው፣ እኔ ስለ አንቺ ሰላም አይመለከተኝም ከሰላም የፈለግኩትን ነገር ሳላገኝ እች ልጅ ከዚህ ቤት ብትወጣ፣ ያንቺም ሳሚ በደቂቃ ውስጥ ከዚህ ቤት አባሮሽ እንዲሸኝሽ የሚያደርገውን ነገር ለሳሜ እናገራለሁ። ስለዚህ ሰላም መጀመሪያ የምፈልገውን ነገር ለእኔ መስጠት አለባት። ከዚህ ቤት እሷ ብትወጣ አንቺም እሷን ተከትለሽ ነው የምትወጪ በማለት ሲያስጠነቅቃት ነበረ። ሀው ተወጣለች። ምክንያቱም አቶ ግርማ የሰላ የሜሮንን ብዙ ምስጢሮችን ያውቃል። ብዙ ደብዳቤ እሷ እየጻፈች እንደሆነ በደንብ ያውቃል። ሳሚ ሌላ ምስጢሮች ራሱ ይቅር ደብዳቤውን እሷ እንደጻፈችው ለአቶ ግርማ ሰላምን መስላ ስጽፍ እንደነበረ እሱ ቢያቅ አንድ ደቂቃ አይቆዩም። ምክንያቱም በፊትም ከሷ ጋር ለመለያየት ትንሽዬ ምክንያት ነበር ትፈልግ የነበረው። አሁን እንግዲህ ሰላም ስላጋለጠቻት ሰላም መጥፎ ሰው መስላ እንድትታይ ስላረገች ነው እንጂ ይሄናል ከሷ ጋር የተቀራረበው ከሷ ጎኑ የሚያስበው ሰላም ነበር። ግን አሁን ይህን ነገር ቢሰማ በደቂቃ ውስጥ ነው የሚያባራት። በጣም መቶ ፐርሰንት እርግጠኛ ነኝ። ስለዚህ ሲያስፈራራት ነበረና በተደጋጋሚ ከሷ የሚፈልገውን ነገር ለማግኘት ደፋ ቀና እያለ ነው። አያገኝም ብዬ አምናለሁ። ምክንያቱም ይሄ ድቤ የሚያክል ሰውየ እቺን ቆንጅዬ ምቆቅላ የሆነች ልጅ አበባ የመሰለች ልጅ ልጅ ልጅ የምትተርፍ ይመስላችኋል? አረን አይመስለኝም፣ ወይኔ አይመስለኝም የምር እና እንግዲህ ሰላም ዛሬ ምግብ ለመስራት ኩሽና ስትገባ ሚሮንም ኩሽና ገብታ ነበረ እና አውቃ ስትጨቃጨቅ ሰላምዬ እንግዲህ እንዴት ማን ራሷን የሚጥሎም አዙሮ የሚጥል በሽታ እንዳለባት ለማን እንዳለ ሁሉም ነገር አስታውሳለች። ማን እንደመረዛት ሁሉም ነገር አውቃለች። እና እናንተ እንዳረጋችሁት በደንብ አውቃለሁ ለሳሚ አዙሮ የሚጥል በሽታ እንዳለብኝም ለሳሚ እንደተናገራችሁት በደንብ አውቃለሁ ብላ ስትነግራት፣ አዎ እኔ ብነግረውን ግን አንቺ ደግሞ ነገሩን ተጠቅመሽ በሽታ እንዳለብሽ እያስመሰልሽ እየወደሽ ትገኛለች። ስለዚህ ከማን ለመድኩት ታዲያ ክፋቱን እኮ ከአንቺ ነው እየለመድኩት ብላ ስትመልስላት፣ በጥፊ ስትመታት፣ እንግዲህ ምንድን ነው የምትጨቃጭቁት? ብሎ ሳምቾ ኩሽና ሲመጣ ጭራሽ ምግብ ራስሽ ሰርታችሁ ብሉ ብላ እየጫዎችብኝ ነበር። ሰራተኛ መሆኗንም እረስታለች መሰነኝ ብላ ለሳሚ ስታንቀሳስር ሳሚም ደግሞ እዚህ ቤት ውስጥ እስከምትቆይ ድረስ፣ ለትንሽ ጊዜ እዚህ ቤት ትቆያለሽ እስከምታገግሚ። እስከዛ ድረስ ደግሞ ለቤቱ ባለቤት ወይም ደግሞ ለንግስቷ እንዴት መታዘዝ እንዳለብሽ፣ ስራሽን እንዴት አውቀሽ መስራት እንዳለብሽ እሱም መለማመድ አለብሽ ከዚህ ቤት እስከምትወጪ ድረስ ሜሮን የዚህ ቤት ባለቤት የዚህ ቤት ንግስት የኔ ሚስት ናት በማለት ሰላምዬን አስከፍተዋታል። ሰላምዬ በዛ ሰዓት ጭራሽ ከሜሮን አነጋገር ሳሚ አንድ ነገር ሲናገራት ነው ቶሎ ብሎ ኦድ የሚብዛት ምክንያቱም ሳሚን ስለምትወደው እዛ ቤት የመቀየቷ ምክንያት ወይም ደግሞ ያውሳ ሌላ ማስረጃ ፈልጋ ብትመጣም በሱ ብርታት ነበር እስካሁን ድረስ ይቆየችው እና በመጨረሻም እንግዲህ አቶ ግርማ አቶ ግርማ እንግዲህ እሷ ከእሷ የፈለግኩት እሳ ላገኝ መቼም አለቅሽም በማለት መጀመሪያ አናግሯት ነበር። እና ቀን ላይ ድጋሚ ማታ እንግዲህ ሳሚና ጆሲ ወክ ለማድረግ ወጣ ብሎ ነበር። ከዛ በኋላ እንግዲህ መኝታ ቤዘዋ ድረስ ሄዶ በግድ አፍኖ ልደፈራት ሲል ሳሚና ጆሲ ፈጣሪ ባርካቸው ወደ ቤት ገብቶ ጨዋት ሳሙ ማለት ነው። ምክንያቱም እየጨዋች ነበር ሰላምዬ እባክተወኙ በማለት ግን ይመስለኛል አሁንም ቢሆን ሰላምና ሰላምን ነው የሚያስጠረጥረው። ምክንያቱም ለቋት ነበር። ልክ በሩ ስከፍት ተነሳ ከህላይ ለዋለ ማለት ነው ቢያንስ ጮቶ ስለሰሙ ከተረዷት ወይም ደግሞ እውነት ነው ብሎ ካመኑ ነው እንጂ ጆሲ በጣም ነበር ሰላም ሲያየት የነበረው። ስለዚህ የሰላም ጥፋት ነው ብሎ ጆሲም ሰላም ላይ ከተገለበጠ ሰላምዬ፣ በጣም ከባድ ስሜት ውስጥ ነው የምትገባው። ከባድ ስሜት ውስጥ ማለት ነው ጆሲ ከተቀየረባት። ቢያንስ እኮ እሱን አሁን እያጽናናት ያለው አይዞሽ እያላት ያለው ማለት ነው ስለዚህ እንግዲህ የምናየው ይሆናል። ጆ ሳሚ በጣም ነበር የደነገጠው። አቶ ግርማ ምንደሰው ቢጋለጥ እኔ በጣም ደስ ይለኛል። የድቤ የብረ ሰውዬ ማለት ነው። ሲያስጠላ በጣም ነው የሚያስጠላው። የምር ማለት ነው። እንዴ በቃ ሰው አንድ ሰው ካልፈለገ አልፈለገም አይደል እንዴ ለስሜቱ ብቻ ብሎ ለአንድ ቀ ስሜት ብሎ ነው እንግዲህ የሁሉ ነገር እየለፋ ያለው። ስለዚህ የሜሮንና የአቶ ግርማ ዲቤው ሰውዬ ይውጣ ይው እነሱ ሴራ ይውጣ፣ የምትሉ ቤተሰቦች የቻናሉ ላይክ ሰብስክራይብ የመደወል ምልክቱን እየነካችሁ እንድታበረታትኝ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ ቤተሰቦች አዋካችሁ ላይክ አርጉልኝ። ስወዳችሁ ስከረበታበትላችሁ ማለት ነው። ለማንኛውም መልካም ቀን የሆነላችሁ ምንልባላችሁ ማለት ነው። ቤተሰብ ዛሬ በጣም አወራው መሰለኝ። እዚ እንደዚህ አውርቻ ያላቅም ምር ማለት ነው። አስራ ሁለት ደቂቃ ቪዲዮ ጭኝ ያላቅምና ወይ ድክም አለኝ፣ ትፋሽን እያጠረኝ ነው። ስለዚህ ሳልወርቅባችሁ ማለት ነው ቪዲዮውን ባቆም ይሻለኛል። እኔ ሶስት ደቂቃ በጣም ከበዛ አምስት ስምንት ደቂቃ ነበር የምሰራው። ዛሬ የሴትዬ ወሬ ደስ ስላለኝ ብቻ ለምን አላወራም ብዬ ነው የመጣሁት ቤተሰብ።